አሰላሙ ዓለይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የቻናሌ ተከታዮች እንደይት ናችሁ? ሰላም ናቸው? እኛ ጋ ሁሉ ሰላም ነው፣ አልሐምዱሊላ ሼር ላይክ እያደረጋችሁ ለምታበረሳቱን ከልብ እናመሰግናለን። ዛሬ በነገራችን ላይ ቀደም ብዬ ከአምስት ወር በፊት ኢንተርቪው አድርጌው ጠይቄው ነበረ ወንድሜ ነው እና ዛሬም ኢንተርቪው አድርገዋለሁ፣ ጠይቀዋለሁ። ምክንያቱም አብዛኛው ሰው ከአረብ አገር መጥታችሁ ስራ ለመስራት ምን ያክል ብር ያስፈልጋል በሚለው ጥያቄ ተጠይቄ ሰርቼ ነበር። እሱ ኢንተርቪው አድርጌው ማለት ነው። አዲስ ነበር ይዛኔ የጀመረው። እንዴት እንደሆነ ስራ ያለውን ነገር አየሩን፣ ከስንት እንደተነሳ ምናም ጠይቄው ኢንተርቪው አድርጌው ነበር። አሁን ደግሞ ያለበትን ከጊዜ ወደ ጊዜ ገበያው እንዴት ነው፣ ትርፍ አለ ወይ፣ ቆንጆ ነው የሚለው ነገር እንዴት ሳይፈርሱ እስኪ ኢንተርቪው አድርገዋለሁ፣ እጠይቀዋለሁ። በምን ጠይቀው መሰረት ይመልስልኛል? ይችላል፣ ማለት ነው ወዶች፣ ሁላችሁም ማንኛውም ሰው ሀገር ላይ በትንሽ ነገር ሰርፎ መለወጥ ይችላል። ብዙ ነገር አራት አመት፣ አምስት አመት፣ ስድስት አመት ስለሰራችሁ ሳይ በአንድ አመት ውስጥ ራሱ እናንተ ጠንካራ ጎበዝ ከሆናችሁ መስራት ትችላላችሁ ማለት ነው። ወንድሜ ሲጀምር በትንሽ ነገር ነበር። አሁን መሻአላ ብዙ ነገሮችን አሟልቷል። በዚሁም አሳያችኋለሁ። ከበፊቱ ያለውን ቢሎን ቀደም ብላችሁ ብታወጥ ያን ያክል አልነበረም። አሁን ደግሞ መሻላ ሁሉን ነገር በራሱ እያሻሻለ ከጊዜ ወደ ጊዜ በመስራት እያሟለና ያለው በመጀመሪያ ሰላም ይበላችሁና ከዛ ጠይቀዋለሁ ማለት ነው። አብዲ አሰላም አለይኩም። በእና ሰላም በላችሁ ድምጽ ጨምርኩ። ሰላም እንደገለጸችሁ ከሆነ ካሁን በፊት ነው ያለው አሁን ምንድን መሰለ የምጠይቀህ፣ አሁን እንደ ሰፈር ስራ፣ አሁን አንተም ስትጀምር በትንሽ ነገር ነበር የጀመርኩ ያለው። ለውጥ እንዴት ነው? ለውጥ አለ ወይ? ወይስ እንዴት ነው? ያ ከስራል፣ ብዙ ሰው ያከስራል፣ ከሰራ ነው ምናምን ላለመደው ሰው ይላል። አንተ በሰዓቱ አዲስ ነበርኩ ስትጀምርም ማለት ነው፣ ገና ማለት ሰርታ አታውቅም ሱቅ በዛን ሰዓት የነበረው እንዴት ነበር? አሁን ብዙ ሰው ኤክስፓየርድ ይሁንና ያመጣናቸው ነገሮች ተበላሽተው ሳራን ገባ አያተርፍም፣ እንዴት ነው እንዴት ነው ይላሉ። እንዳንተ እንዴት ነው ስትጀምረው? አንተ ለምሳሌ የከሰርከው ነገር አለ? የከበደበት ነገር ነበር ስናስበው እንደሚቀበው አይደል

በባህርም በምንም እያሉ ደግሞ እንደዚህቸውንም ቤተሰቦቻቸውንም ይወጧሉ ለተለያዩ ያልታሰቡ ወጮችም ይጋለጣሉ። እና ማንኛውም ሰው ዝቅ ብሎ የአቅሙን ስራ ቢጀምርና ና ከዝቅታ ወደ ከፍታ እንደሚደረስ ማንኛውም እንደሚችል በዚህ አጋጣሚ ገልጻሉ። ትክክል። ባለፈው ስንመጣን ኢንተርቪው ስናረግ ብዙ ያልተሟሉ ነገሮች ነበሩ።

መሻአላ አሁን በጣም ነው ደስ ያለኝ። በነገራችን ላይ በዚሁ ላስኩብኛችሁ በዛን ሰዓት ላይ ቪዲዮውን ካያችሁት ምናልባት ወደ ኋላ መለስ ብላችሁ ማለት ነው። እንደዚህ ብዙ ክፍተቶች የነበረበት ነበረው ሱቁ ማለት ነው። በትንሽ ብር ነበረ የተጀመረው። መሻላ አሁን ቀዝቃዛ ነገሮችን ማስቀመጥ ይችላል፣ ፍሪጅ ገዝቷል። የተጀመረው እንደነገርኳችሁ በቀላል ብር ነበረ። እንደምታዩት አሁን ፏ ብሎ መሻላ ክፍተት እንኳን የሌለው ቦታ ነው የሆነው እንደውም ቦታ እስከሚጠብደው ድረስ ነው የሆነው ማለት ነው። ሰው ልጅ ከሰራ በትንሽ ነገር ላይ ይደርሳል ጎበዝ ከሆነ ማለት ነው። ዋና የሰው ልጅ ጥንካሬ ነው እና ወንድሜ ሲጀምር እንደ ነገርኳቸው በትንሽ ብር ነበር። የዛኔ በስንት ነበር የጀመርከው? እንደው ለተመልካች አሁን በትንሽ ብር መስራት አይቻልም፣ አምስት መቶ ስድስት መቶ ሺህ ካልተያዘ መክፈት አይቻልም የሚሉ እኮ ብለውኝ ነበረ። ያንተን ኢንተርቪው አደረግን በስልሳ ሺህ እንደዛ ሰባ ሺህ እንደዛ አካባቢ ነበረ የተጀመረው እና አሁን ቢያንስ ከዛ ብር አልፈህ ነው ብዙ ማጥንቶችን የጨመርከው ማለት ነው። ያ ማለት እየሰራህ እየሰራህ ከጊዜ ጊዜ ነው እየጨመርከው ያለው። አመት አሁን ከከፍተህ አመት ካያልፍህ? አዎ፣ በአመት እንግዲህ አስፋችሁታል። በሱቅ ሰፈር ውስጥ ባለ ሱቅ ወጣ ብላችሁማ ደህና ብር ካላችሁ ደህና ነገር ከፍታችሁ ትልቅ ደረጃ ይደርሳሉ፣ ትልቅ ትርፍ ያትርፋሉ። ነገር ግን የሰው ልጅ ዋናው ጥንካሬና የእናንተ ትልቁ ነገር በቃ የሥራ ሞራል መኖረው ነው አሁን አብዛኛው ሰው የስራንትን ወይም ደግሞ ያ ፍላጎታቸው ያን ያክል አይደለም። የሆነ ሰው ተገፋፍታቸው ሊጀምሩ ይችላሉ፣ በሰው ተነሳሽነት ሊጀምሩ ይችላሉ። በዛን ሰዓት ውጤታማ ልትሆኑ አትችሉም። መጀመሪያ እናንተ የስራ ፍቅር ሊኖራቸው ይችላል እና እኔ አሁን በዛን ሰዓት ራሱ ሲከፍት ማለት ነው አይ በግመሻ አሁን መሀል ላይ ወይ ትቶት ይሄዳል ወይ እንትን ይለዋል ምናምን ነበር ያስረክበዋል ነበር ስለ ነበረው፣ ግን አሁን ለውጡን ሲያይ የሰው ልጅ እየሰራ ለውጥ ሲያገኝ በቃ በዛው ለውጥ እንኳን ባያገኝ ቢያንስ ጠንካራ አመት ድረስ ከሰራ ያ ሰው ውጤታማ ይሆናል ማለት ነውና መሻአላህ አሁን ላይ ያለበት በስልሳ ሺህ የተጀመረ ሱቅ መሻአላህ አሁን ላይ ተቃንቷል። ያ ማለት በየራሱ እያታረፈ በራሱ በራሱ ሱቁን የጎደለውን እያሟላ ነው ያለው ማለት ነውና በነገራችን ላይ ትንሽ ካሜራ ላይ ምናምን ብዙም እንትን አይለም። ያው ለተመልካች ግድ ብዬ ነው እኔ ካሜራ ያወጣሁት። ብዙ እንደዚ ደፍሮ ቪዲዮ ላይ አይወጣም። ያው እንደ ሴት አሁን ላይ በነገራችን ላይ ሴት ደፋሩን አለ። ወንድ ሚዲያ ላይ ያን ያክል አይደለም የሚባል ነገር አለ። እሱ የሶሻል ሚዲያ ያን ያክል ደፈር ብሎ ስለማይወጣ ለዛ ነው። መሻላ በጣም ነው ደስ ያለኝ፣ ከጊዜ ወደ ጊዜ ያለህ ለውጥ ማለት ነው። ለተመልካቾች ምን ትላለህ? በተለይ ስደት ላይ ላሉት ልጆች ምን ትላለህ? መጥቶ ለመስራት የሚፈልጉ ልጆች አሉ፣ ልክ እንዳንተ ቢያንስ

ህይወትም እንስ ማለት የለበትም። ባለው አቅም ማንኛውም ሰው ወደ ስራ ቢገባ ለውጥ የማይመጣበት ምንም ምክንያት የለም። ከዛ እንደመጡ እንደውም አብዛኛው የአረብ ሀገር ሴት በነገራችን ላይ ይች ምን ትሰራላችኋል እየተባሉ በቃ ለሻይ ለምናምን እዛ አብሮ የሚያጣፋቸው አብዛኛው ቱሪዘብ አሉ የአብዛኞቹ ጥያቄ ስለሚጠይቁኝ ነው እና ይሄን ያክል ብር አይሠራልሽም እኮ ስትመጪ ከ500 600 ሺ ካልሆነ በስተቀር ሱቅ ምን አለ አታይ ይሠራልሽም ይሏቸዋል። ያችን አብሮ ለማጫረስ ወንድ ነው ለነሱ እንድታድርግ ማለት ነው። እና ቢያንስ ከሱ ተማሩ። አሁን ያለበት ለውጥ መሻላ ትልቅ ላይ ነው ያለው። ከዛ በላይ የያዘ ነው አሁን ሱቁ ያለው ማለት ነው። ሲጀመር እንደነገርኳችሁ በ60 ምናምን ሺህ ብር ነው። አሁን ከዛ በላይ በራስ በራሱ በአመት ውስጥ ለውጥ ላይ ነው ያለው ማለት ነው። ማሻአላህ ተባረከ ረህማን እና ሼር አድርጉ፣ ላይክ አድርጉ። ሌላም ነገሮችን የምትፈልጉ ካላችሁ አብሽሩ፣ እናቀርብላችኋለን። ሰላም አለይኩም። ዘይቱ ስንት ነው? አዩ ገበያ መጣ እዚሁ እና ይሄን ይመስላል ልጆች፣ ይሄ ሁላችሁም ከተመቻችሁ እንደነገርኳችሁ ሼር ላይክ አድርጉ። ማንኛውም ነገር እንድረሳችሁ የደሉ ምልክቱን እየነካችሁ ቤተሰብ ሁኑ፣ አበርታቱን። ሌሎችም ሌሎችን ነገሮችን እንዳያሳያችሁ ከፈለጋችሁ እንሻላ አሳያችኋለሁ። ኮሜንት ላይ አስቀምጡ። ላይ በቀላል ዛሬ የተጀመረ ሱቅ አሁን ያለበትን ደረጃ ነው ያሳያችሁ። ማሻአላ በርታ በሉት፣ እሱንም በኮሜንት ማለት ነው። ያው ኮሜንት ስለሚያነብ እኔ ጋ ስለሚገባ ቻናሌልን ስለሚያዩ አበርታቶስ ማለት ነው። የሰው ልጅ ከቃላት ያጠነክራል፣ አይደል? አዎ። ስለዚህ ሰው ልጅ ስላደረገ በገንዘብ ሳይሆን በርታ ይዙ ሲበለ ራሱ ለአንተ ትልቅ ጥንካሬ ነው የሚሰጠው። በርታ በሉስ። እናንተም መምጣት ያሰባችሁ በቀላል ብር መስራት ትችላላችሁ። በብዙ ብር ስለያዛችሁ ብቻ አይደለም። ለዛሬ ይሄን ይመስላል። ሰላም አለይኩም